እኔ ግን በቡራ ቦታ ብሆን እንደዚህ አይነት ጥያቄ ይዘ ወደ ሀይሚ የሚመጡ ሰዎችን ሰባተኛ ሰማይ ነው የምልካቸው። ነገር ግን ልጁ ያው ለቡራም ለሀይሚም ሪስፔክት አድርጎ ነበር ሲያወራ የነበረው ለካ ቡራ እስከ ዛሬ ለሀይሚ የፍቅር ጥያቄ ያላቀረበላት ልጅ ናት ብሎ ስለሚያስብ ነው። ገና አሳድጌ ትልቅ ደረጃ አድርሼ ከዛ በኋላ ነው የማገባት ብሎ ስለሚያስብ ነው። ምክንያቱም ያው ዛሬ ሰምታችሁታል፣ ቪዲዮውን ሁላችሁ ማየታችሁታል ብዬ አስባለሁ። ጠዋት ላይ የልጁ ማንነት አውቀናል። ነገር ግን ፕራንክ የሚያደርገው ቡራ ነው ብለን ነበር ያሰብነው ብዙዎቻችን፣ እኔ ሁለተኛን ጨምሮ ግን ሀይሚ እንግዲህ ዜሮ ለሁለት እየመራችሁ ትገኛለች። እኔ ግን እንደዚህ አይነት ፕራንኮች እኔ ብዙም እየተመችኝ አይደለም። ከሰው ጋር ይምጡ፣ ከሰው ጋር ይስሩ። ግን ደግሞ እኔ ዛሬ ለቡራ መናገር የምፈልገው ነገር ሀይሚ በጣም ተወዳለች፣ አንተም በጣም ተወዳታለህ። አንተም የሷ እሷም ደግሞ ያንተናት። ግን ለምንድን ነው ጥግ ድረስ የማይከራከረው? ለምንድን ነው ጥግ ድረስ የማትከራከረው? ብዙ ጊዜ ሀይሚ የአንቺ ፍላጎት ነው ብለህ ትጠይቃለህ። እንደዛ አይደለም መሆን ያለበት። ያንተ ከሆነች የምትወዳት የምትፈልጋት ከሆነ እስከ ጥግ መከራከር አለብህ። እስከ ጥግ የኒናት ብለ ለሰዎች መናገር ማሳመን መቻል አለብህ እንጂ የሆነ ሰንበዴ መጥቶ በጣም ብዙ ጊዜ ስላ የሆነ ነገር በነገራችን ላይ ሀይሜን ወዳት አለው አፈቅራት አለሁ የኔ እንድትሆን ነው የምፈልገው፣ በቃ ከአንተ ጋር ሳያት ምናምን እንደዚ አይነት ስሜት ተሰማይ ብለው ሰዎች ሲነግሩት ብዙ ጊዜ ማለት ነው። እኔ ሀይሜ፣ በቃ በሀይሜ ቀልድ አላቅም፣ በሀይሜ አልደራደርም። ሀይሜ እንዲከፋት፣ እንድታለቅስ፣ ከአላማዋ እንድትደናቀፍ አልፈልግም። ሀይሜ ትልቅ ራዕይ ያላትኝ ብዙ ነገሮች ማድረግ ትፈልጋለች። ያ ነገር እንድታረግ ነው ምፈልገው፣ እዚህ እዚህ ነገር ውስጥ እንዲገባ አልፈልግም ብሎ ሲከራከር ነው ማየው በጣም ብዙ ጊዜ። ዛሬም እንደገና፣ ከዚህ በፊትም ጆሴም፣ ብቻ ሌላ ሰዎችም እንደዙ ሀይሜን አፈቅራለሁ ብሎ የመጡ ሰዎች ላይ እንደዛ ነው መልስ የሚሰጣቸውና ሲቀጥል ደግሞ ሀይሜን ፍላጎት ይጠይቃታል። አንቺ ወደሽ ነው ወይነስ ፈቅደሽ ነው ከእነሱ ጋር መሆን የምትፈልጊው ብሎ ነው የሚጠይቀው። ግን እኔ እንደዛ አይደለም እንዲሆን የምፈልገው። ቡራ ሀይሚያን ተናት አይደለም ትልቅ ደረጃ እንድደርስ ትፈልጋለን። ምንም ነገር እንዲነካት አትፈልግም ክፉ ነገር ማለት ነው። ሲቀጥል ደግሞ በሃይሚ ድርድርና ቀልድም እንደማታቅ ብዙ ጊዜ ትናገራለህ እና ለምን ጥግ ድረስ አትከራከርም? ማለት ሃይሚ የኔናት በቃ ወዳታለኝ። ብዙ ጊዜ ያው ፍቅር ግለጽ ላት በጣም ብዙ ሰው እየገፋፋው ነው። ግን ያው ለእኛ አደለም መግለጽ ያለበት ወይንም ሶሻል ሚዲያ ላይ አደለም መቶ መናገር ያለበትኝ ይሄን ነገር ለሀይሚ ቢነግራትኝ የራሱ እኮ እንደዛ ነ ፕራንክ ሃይሚ አታርግም የምሬን ነው ምላችሁ፣ እወድሻለሁ፣ አፈቅሻለሁ፣ የወደፊት ሚስቴ እንድትሆኝ እፈልጋለሁ ብሎ ለሀይሚ በደንብ ቢነግራት በእርግጥ ማለት ነው። ብዙ ጊዜ እንዲያውም ቴቶክላይም ብቻ የተለያየ ቦታ እንደዚህ ነገር አያለሁ፣ ግን ሀፍ ሀፍ ሀምሳ ሀምሳ ነው። ቦሯ ለምን እጥቂ ድረስ ለሀይሚ ነግሯት ቢሆን እንደዚህ አይነት ፕራንኮችን አመታ አታረገውም። ስታረገውም ደግሞ የእሷን ፍላጎት ሲጠይቃት ያው ዛሬ ታችኋል። እንግዲህ ልጁ ያው ከዚህ በፊትም ከቡራ ጋር ሆኖ ሀይሚ ፕራንክ አርጓታል። ና ዛሬ ሀይሚ ልጁን እዛ የመጣችሁ ምንድ ነው? በቃ አንተ የምትለው ምንድ ነው? እኔ ነው ወጣት አለ ፈቅራት አለው ትላለህ። እኔም ደግሞ እንዲያውም ጭራሽ ተጠናንሁላ እያለ ነበረ ቡራ፣ በደንብ ተጠናንሁላ እያለ ነበር። በእርግጥ ተናዶ የንዴቱ ነው እንደዛ ያለው። ና ከዛ በቃ እኔም በቃ ለአንተ ፍላጎት እንዳለኝ አድርጌ ቡራን ፕራንክ እናድርገው ብለው ነው ፕራንክ ያደረጉት። በእርግጥ ተናዷል፣ ከምታስቡት በላይ ተበሳጭቷል። መናደድ፣ መበሳጨት ግን መፍትሔ ነው ብዬ አላስብም። እንደኔ ማለት ነው። ነገሮችን ራሱ ክሊን ማድረግ እኮ ይችላል። በአጭር ነገር ማለት ነው ማለት ሀይሚ የእሱ እንደሆነች ያን ሰው ነግሮ ማሳመን ወይንም ደግሞ ከአጠገቧ እንዲጠፋ ማድረግ ይችላል። በእርግጥ ሚኪ ጓደኛው ነው። ቤተሰቦች ይሄ ልጅ በጣም ጓደኛው ነው። በጣም የሚቀራረቡ ምርጥ ጓደኛሞች ናቸው። ግን ደግሞ ከራስ በላይ ነፋስ። ማንም ሰው ኢትዮ ኢትዮጵያ ላይ ምን ይላል መሰላችሁ በሚስትና በርስት ምንም ቀልድ አላቀም ይላል ይህንን ምላችሁ ለምዶ ታቀላችሁ የቡራን አኳኋድ የልጁ ልጁ በነገራችን ላይ ሁለቱንም አክብሮ ነበር ፕራንክ ሲያደርግ የነበረው እኔ ልጁን ምንም ነገር ማለት አልፈልግም ብዙቻችሁ ቆንጆ ነው ምናምን እያላችሁ ነው ቁንጅና ነው ለራሱ ነው ግን ሁለቱንም አክብሮ በጣም በትኩረት እያየሁ ነበረ ሀይሚና ቡራ ሰጣው ገባ ውስጥ ሲገቡ ማለት ነው እንደዛ አደለም እኮ እንደዛ መውራት የለባችሁም እያለ ነገሮችን እያስተካከለ ነበረ ፕራንክ ሲያደርግ የነበረው ይሄን ነገር ወድጀዋለሁ ማለት ልጁ ላይ ቅሬታ አይለብኝም። ግን ግን እኔ ቅሬታ አለብኝ ማለት ነው። ሀይሜ ራሱ ትንሽ ጥያቄ የሆነባትኝ በቃ አደግሽ ማለት ነው አላትኝ ማለት አልተጠናናንም እኮ ቶሎ የሚሆን ነገር አይደለም ምናምን እያለች ልጁ መስስሰጠው አደግሽ ማለት ነው ስላል ለሀይሜ የምን ተሰማትኝ። ኦኬ እስከ ዛሬ አላደግኩም ስላደግኩ ነው ይሄ ስሜት የሰማኝ ወይም ይሄ ነገር የመጣው ስላደግኩ ነው የሚል ጥያቄ ነው ለቡራ የመጣላትኝ እና ይህን ያልኩበት ምክንያት ቤተሰቦቼ ሀይሚና ቡራጋ ያለው ነገር ምንድን ነው? በብዛት እንደዚህ አይነት ፕራንኮች ሲደረጉ ሲደጋገሙ፣ ምን ይሆናል? ያው በውስጣቸው ክፍተት ላይፈጠር ይችላል፣ ግን ጥያቄ አንዳንድ ጥያቄ ራሳቸው ላይ ሚሯቸው ላይ ይፈጠርባቸዋል። ገባችሁ? ቡራ ከምናደድ እኔን ታከብሪ ነበር እኮ አሁን አደግሽ ማለት ነው። ለሱ ልጅ ያው ስሜት አለ፣ ግን አልተጠናናንም እንደዛ ነገር ነው ፕራንክ ያደረገችውና እንደዚህ የምታደረጊ ወይንም እፊቴ እንደዚህ የምታወራው አደግሽ ማለት ነው ከማለት ቡራ ከመጀመሪያው ለሀይሚ ለብቻ ሶሻል ሚዲያ ላይ መተምናን ፍቅርህን ነገር ነገር ምናምን አለልም እኔ ችግር የለብንም። እኛ ግን ግን በብዛት ማለት ነው። እኔ አንዳንድ ነገሮችን አስባለኝ በእርግጥ ትናንትና ቡራ ምን ብሏል መሰላችሁ በእኛ የምትስቁ፣ እኛን የምትሳደቡ፣ እኛን ያልሆነ ነገር በእኛ የምታፌዙ፣ እኛን ያልሆነ ነገር የምትሉ እንደው ለማየት ያብቃችሁ። ታያላችሁ የት ደረጃ እንደምንደርስ ብሎ ዝቷል። ብዙ ጊዜ የቦራ ችግር ምንድ ነው ብዬ ሳስብ ውስጥ በውስጡ ይዛል በውስጡ ህልሞቹን ያልማል። በጣም ሰፊ አድርጎ ህልሞቹን ያልማል። የዛሬውን ሳይሆን የነገው ነው አርቆ የሚያው ያ ነገር ደግሞ ካጠገብህ ላለው ሰው ወይንም ለሀይሚ አንተ አውተ ካልነገርሀት ውስጥ ያለውን ብቻ ለአንተ ብቻ ነው የምትይዘው። የአዲስ ሴት ማወቅ አለባትኝ። ብዙ ጊዜ ኢትዮጵያ ላይ ትዳር ወይንም ፍቅረኛ የሚፈርሰው እንደዛ ነው። ወንዶች ብዙ ጊዜ ለብሳቸው ህልም ላይ ያልሙታል። ከዛ ሴት ጋር ምን አይነት ህይወት ይኖራቸዋል፣ ምን ደረጃ መድረስ አለባቸው፣ በጣም ሰፊ አድርገው በውስጣቸውና በአዕምሯቸው ያልማሉ። ሴቶች ደግሞ ውስጣችን ያለውን ለዛ ሰውዬ፣ ለፍቅረኛችን ሼር እናደርጋለን። እሱም ደግሞ ያለውን ውስጡ ያለው ሙሉ ለሙሉ ሼር እንዲያደርገን እንፈልጋለን። መሆንም ደግሞ አለበት። እንደዛ ነው ተጋግዞ ተያይዞ እንዲቀጥሉ። ቡራ እያለ ያለው ምንድን ነው? ነገ ላይ የት ደረጃ እንደምንደርስ ታያላችሁ፣ እናሳያችኋለን ብሎ ነበረ አስተስ ሲሰጥ የነበረው እና ግን ለብቻ ይዘህ እያለም ለሃይሚም ሼር አርጋት የተወሰነው ማለት ነው። ሼር ካደረጋት እሷም ደግሞ በእንደዚ አይነት ፕራንክ አትመጣም ማለት የሆነ ሰው አመታ ሃይሚን ይወዳታል ያፈቅራታል ተብሎ የሚሰራ ፕራንክ አይኖርም። ቢኖርም መልሱ ሃይሚ ጋ ስላለ ሶከ ችግር የለውም። ሁለታችሁ ተመካክራችሁ የምትሰሩት ፕራንክ ይሆናል። ሌላ አዲስ ሰው አይምጣ፣ አይደለም ቤተሰብ ይምጣ። አዲስ ሰው ቢመጣም ግን ሁለቱ ሃይሚና ቡራ አንድ ላይ ሆነው ያንን አዲስ ሰው ወይ ፕራንክ ያርጉትኝ ወይ የሆነ ነገር ያርጉትኝ፣ ግን በመሀል እንዲገባን ያልፈልግም። ማለት እኔ እንደራሴ ማለት ነው። ሁልጊዜ በጣም ተደጋገመ። አንድ ሴት መጣ ቡራን ታፈቅረዋለች፣ አንድ ወንድ መጥቶ ደግሞ ሃይሚና ያፈቅራታል። ይሄ በጣም ተደጋገመ። እኔ አዲስ ሰው ይምጣ፣ ነገር ግን ሲመጣ በምን መልኩ ይምጣ ካላችሁ ሃይሚና ቡራ አንድ ግሩፕ ሆኖ የአዲሱ ሰው ደግሞ አንድ ግሩፕ ሆኖ ቢመጡ በእንደዛ መልክ እኔ ደስ ይለኛል። ለማኑ እኔ የምፈልገው ነገር የኔም ፍላጎት ብቻ አይደለም መሆንም ያለበት ነገር። ቡራ ለሌላ ጊዜ ተከራከር፣ የምር ተከራከር። አሳልፈው ሀት ስጥ። አይሚን የእሷን ፍላጎት ትጠይቃለህ፣ ግን ደግሞ የእሷ ፍላጎት የእሷ መብት እየጠበቅ ነው አውቃለሁ። ግን ደግሞ እሷ አንተ እንደምትወድህ አንተ እንደምትፈልግህ ምን ሀገር ያወቀው ፀሐይ የሞቀው ነው ከኛ ውጭ ራሱ ዓለምም ያወቀው ነው። እኛ ብቻ አይደለንም። ገባችሁ በኤርትራ ላይ እንደዚሁም ደግሞ የተለያየ ሀገር ላይ በደንብ ነው የምትታዩት፣ በደንብ ነው የሚወዷችሁ፣ በተለይ ወጣቶች ጭምር ማለት ነውና፣ ስለዚህ ይሄ ሁሉ ያወቀው ሰው አንተ እሷን እንትን ብትላት እሱክ ችግር የለውም። ና እንደምትወዱ እናውቃለን፣ አንተም ታውቃለህ። ግን ደግሞ የእሷን ፍላጎት ብትጠይቅ እሱ ግን ደግሞ አንተ ብትከራከራት የሌለ ደስታ ማለት በጣም ነው ደስ የሚላት የሀይ ሚዬ ማለት ነው ለእሷ ብትከራከር ሷ ኮ የኔ ናትኝ፣ አንተ አይመለከትም ብለህ ይህን ሁለተኛ ወገን የመጣውን ከህይወቷ ብታስወጣው ፕራንክን ቢሆን ማለት ነው። ቤተሰብ እዚህ ጋር ፕራንክ ነው ልትሉ ትችላላችሁ። ፕራንኩን ግን ቡራ አያውቅም። የሚያውቁት ሀይሚና ያ የመጣው ልጅ ናቸው። ስለዚህ ቡራ መከራከር አለበት እንዲ ለሀይሜ መከራከር አለበት። በቃ እሷ የኔ ናት ብሎ መከራከር አለባት። እኔ እንደዛ አይነት ስሜት ነው የሚሰማኝ፣ ደስም የሚላለ ሀይሜ እንደዛ ነው ብዬ የማስበው። ለማኑ ምችት ይበላችሁ። ሀይሜ እየጎዘው ወደ ሁለት መቶ ኬ ልጁንም ደግሞ እኔ ምንም ማለት አልፈልግም። ሪስፔክት አድርጎ ነው ያወራቸው። ስለዚህ ባባ ቤተሰቦቼ